ሄሎ፣ ሄሎ! ኢትዮ ሳዳ ሳዳ፣ በመጅልስ አው ነው ምን ልታደርግ አድራሻችሁ የት ነው? አድራሻችን ቤት ከልቢ ጫፎቅ ጀርባ። ምን ላሳይሽ? ባለቤት ይኮ ከኢትዮ ሳዳ መጅልስ ውስጥ እንዳታጅብ ብሎኝ ነው። ምን የተለየ ነገር ነው? ተጨማሪ ምርቶቻችንን ለማየት ወደ ሌላኛው ብራንቻችንን መሄድ እንችላለን። አልጋም፣ ቁም ሳጥን፣ እሽን ካቢኔት ትሰራላችሁ? አሁን እንሰራለን። ለዛውም ጥራትና ጥንካሬ ያላቸው ኢትዮ ሳዳት አረቢያን መጅሊስና ፈርንጫ ፈርኒቸር። አድራሻችን አዲስ አበባ ቁጥር አንድ ቤተል መንዲዳ መውረጃ፣ አሚፋጎን ቁጥር ሁለት ቤተል ቢጫ ፎግ ጀርባ፣ ኢትዮ ሳዳት አረቢያን መጅሊስና ፈርኒቸር። አደጋ አጋጥሞት ነው። አደጋ ምንድን ነው የሆነው? ሲወርቅ በደረሰበት ጉዳት ምክንያት በአንጎል ውስጥ የሚገኙ ብራን አስተላላፊ ነርቦች ስራ አቁመዋል። ወይኔ ዛህራስ! ያ ክስት ልጅ። አንተ እስካሁን ዛህራን ረሳኸትም እንዴ? ይሄ ሰው ጠይፎ የሆነ ባለቤትሽ እሱ። እስከመቼ ነው ቤተሰብን እየናቀና እያዋረደ እንደዚህ ይዘል? የኔን የቤት ካርታ አስይዛለሁ ብዬ እየቀለድክ ነው? አልቀለድኩም። አንተ የምትለውን ነገር ግን ታውቃለህ? በደንብ አውቃለሁ። ቆይ ከአንተ የቀረበ ዘመድ የለውም? ለምንድን ነው የእኛን ቤት የሚያስይዘው? ማንም የለውም። ይህን ያህል አምነህበት ይህን ያህል ካርታህን አምጥተህ የቤት ካርታህን አምጥተህ እስከ ማስያዝ ድረስ የደረስክለትን ሰው እኔ የማስቀረት ምን ብቃት አለኝ? ምን አደረገኝ? ይህንን የመሰለ ቤታችንን አስይዞ ፈዋድ ጓደኛው ስራ አስቀጠል። ፈዋድ የትኛው ፈዋድ ነው? ያ ጓደኛው ያንን ታሪክ አትረሰው። ማለ እንዲ ይህ የበፊት ነገር ትዝ እያለኝ ሆነ፣ ታውቃለህ። ያን እርግብ ስታሯሩጥ ሰፈር ለሰፈር ውስጥ ቅጽል ስምሉ እርግቤ ነበረ፣ ታውቃለህ። የኔ ጉድ ብቻ ነው ያልተስ ደግሞ ነው የሆን ያርኩ። እኔ ታውቃለህ፣ እኔ ትምህርቴ ላይ ነው ወጥሬ እንትን ስል፣ እናንተ ናችሁ እርግብ ባያችሁ ቁጥር እርግብ ፍለጋ ሰፈር ለሰፈር ትዞሩ ነበር አደል። አንተ ተንጎለኛ ነበር ኮይ እኔ እዛው ትምህርት ላይ ነበረ ማተኩሮ። የአንተ አይመስልም እንደ ከተማሪዎች ጀላት እየመለጠፍክ ስንት ነገር ስታሰቃያለሁ። እየመለጠፍክ እየሄድክ የመመሳሰላችንን መሰለኝ እየመጡን የእኔ ውሃ የሚደፉት ስንት ነገር አስደረግሽ። በአንተማ ምን ያሉ ያለንኩት ነገር አለ። ማሻላህ እንዴት ነህ ዛሬ? አልሐምዱላህ ለናለ ዛሬው ትልቅ ሰው ሆነን ምናምን በቃ ያን ነገር እንደ እንደ ተረት እናውራዋለን። ኢንሻአላህ አንድ ቀን ገጥተን ነው። አንድ ቀን ገጥተን ነው። ይልቅ አሁን ወደ ቁም ነገሩ ስገባ ማለት ነው፣ ትልቅ የምስራች ነው። ነው እንዴ? ስራው ፎርማሊቲ ዋልቆ ቅጥር ተፈጽሞ ስራ መቀጠር ተረጋግጧል። ካንተ የሚጠበቀው አንድ ነገር ብቻ ነው። ምንድን ምንድን ነው እሱ ነገ ሽክ ብለህ ቢሮ መጥተህ ስራ መጀመር ብቻ። ካርታ ነው ምንድን ነው መያዝ አለበት አላልክም? እንደ ሁሉንም አስይዤ እጨርሻለሁ። ከባለቤቴ ጋር ተነጋግረን አሳመንቋት ካርታ አስይዤልሃለሁ ነው ስራ እንድትጀምር ተወስኖልሃል። ነገ ሽክ ብለህ ስራ መጀመር ብቻ። አንተ ለሽክ ተውለ ስንጠው እኔ ታውቀኛለህ አለ ከእሁድ እስከ እሁድ ጠራጠራ እንደዘነትኩ ነው። ለሱ ዝጠራጠራል። ባለቤት በእውነት በዚህ ሀሳብ ተስማምታ አደረገችው። መልካም ሴት ነች። ለእኔ ስትል ምንም ነገር ታደርጋለህ። እንደማመሰግንህ ቃላት። አንተ እኮ ሁልጊዜ ችግር ደግሞ ይሄ ነው። ለምንድን ነው የምታመሰግኝ? የፍንጥር ምሳ ጋብዛ አለው። ምነው ምንድን ነው አሁን ያልከኝ? እጋብዝሃለሁ ነው ወይስ ትጋብዘኛለህ ነው? እጋብዝሃለሁ። ስራው የተገኘለት እኔ መጋበዝ ያለብኝ እኔ እያለሁ እንዴት ነው እጋብዝሃለሁ የምትለው? እ ችግር የለውም አንተም ጋበዝከኝ፣ እኔም ጋበዝኩ፣ ያው ነው። እሺ ስራ የተቀጠርኩት እኔ መጋበዝ ያለብኝ እኔ እያለሁ አሽሙርም ሆኖ እሱ እኔ የጋብዝሃለሁ አላበዛውም። አሁንም የበላይነቱን ለማሳየት ይፈልጋል እንዴ? አንዴ እዛ ቢሮ እግር ይግባ እንጂ ማን የበላይ ማን የበታች እንደሆነ አሳያለሁ። ወደት ትንሽ ከራሴ ገኖች ምክክል ነው

ሰኪና ወይ ውዴ መጣ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። ስራ እንዴት ነበር? አልሐምዱሊላህ። ስራ በጣም አሪፍ ነበረ። ምንድናት እስቲ ገምች። ለባለቤቴ ምርጥ ስጦታ። ያው አበያ ነው። እስኪ አምጣው። ሊሆን ለባለቤቴ ስጦታ ዋው። የልብ አዋቂ ከሆነ ወደድሽው? ያው የታወቀ እኮ ነው። አንተ አምጥተህልኝ ምን የጠላሁት ነገር አለ? እና ግባ እስኪ።

እንደዛ ከራሴ በላይ አውቋለሁ ብዬ ብለው ጓደኛ ወንድሜ ድንገት እንዲህ ሲሰውር የሆነ ነገር ገጥሞት እንዳያመልከው ብዬ ነው። በጤናው እንደዚያ ነገር ያደርጋል ብዬ አላስብ። የሆነ ነገር የሆነ ነገር ሳምንት ሙሉ የሆነ ነገር ሳምንት ሆነ እኮ ከጠፋ፣ ይሄ የኔ ጉዳይ አለ አንተ ማወቅ ነበረበት ታውቃለህ። ድርጅቴን እንደዚያ አቁሞት ኮን ሄደው የድርጅቱን ንብረት ጥሬ ገንዘብ ይሄን ሁሉ ነገር ነው ይዞ የተሰወረው። ሁሉ ጊዜ ይሄን ሁሉ ንብረት ይዞ ሲጠፋና ይሄን ሁሉ ብርጥሬ ይዞ ሲጠፋ ማወቅ ነበረብህ። እንዴት እንዴት አታውቅም አንተ? እንዴት አያሳውቅህም? ላንተ ከአንተ በላይ የሚቀርበው ሰው አለ ደውሎ አያሳውቅህም? አይነግርህም? ያለበትን አይናገርም? ሱቁር ግር አይገባሽ። እኔ በደህና ነው ብያለሁ እንደዚህ ያደርጋል ብዬ በጭራሽ አላሰብም እኔ ምናልባት የሆነ ችግር ገጥሞት ወይ ሌላ አደጋ ገጥሞት እንዳይሆን ችግር ላይ እስካለ ደውሎ ሊያሳውቅ አይችልም ነበር ትሰማኛለህ ከዚህ በላይ ድርጅቴ እንዲበደል ሚሽ ግድ የለም የሆኑ ነገር ሆኖ ሊሆን ይችላል የሆነ ጊዜ ስጠኝና እባክህን ፈልገው ትሰማኛለህ ይሄ የኔ ችግር አለ ቢጠፋ ከኔ ልክ ትጎደው አንተ እንጂ ኔ አለ ታውቃለህ ዝያ ያለውን ነገር የሚበሳው በእኔ ሳይሆን በአንተ ላይ ነው ነገር ያለ መጀመሪያም ብዬሽ ነበር። እሺ እፈልገዋለሁ። 15 ቀን ሰጥቻለሁ። ይሄን 15 ቀን እንሰጠ ደግሞ ለአንተ ክብርና ላንተ ካለኝ ቦታ አንፃር ነው። ከ15ቱ ቀን አንድ ሰከንድ ላልጠብቅህ። በዚህ 15 ቀን ውስጥ ይሄ ሰው ከገባበት ፈልገህ ካላመጣው ትወጣዋለሽ። ችግሩ ፈልገህ ይዘው እንድትመጣ እፈልጋለሁ። ጊዜን አትግደል! ይፈልገዋል ነው። ጊዜ አትግደል! አሁን መፈለግ ጀመር። ተነስ! እንግዲህ ዛሬ በሰላም ነው ያልደወለው። ምሳሌ ሁሉ ይነበር የሚደወለው ዘጠኝ ሰዓት ከሆነ በሰላም ይሁን። ቆይ ስልኩን ስለምንድን ነው ማነሳው?

ደህና ነኝ አልኩሽ። እሺ ቆይ። እራት ግን አልተኛው ይቅርብኝ። እራሱ እባክሽ ትንሽ ባርፍ ይሻለኛል። አሁን ገብቼ ማረፍ ብቻ ነው የምፈልገው። ምንም አልሆንኩም። በቃ አትጨናነቂ። ምንም የሆንኩት ነገር የለም። ስራ በዝቶብኝ ነበረ። በጣም ደከመኝ። ስለዚህ አሁን ገብቼ ማረፍ ብቻ ነው የምፈልገው። በቃ እራቱም ይቅርብኝ። ደህና ደህና።

ምን ማለት ለምን እኮ ለምን አታምኝም እንዴ ምን ደክሞኝ ነው ምንም አልሆንኩኝም በቃ አሁን ሁሉንም ነገር ወይ ነገ ያወራልን በቃ እሺ አሁን ልረፍበት ማረፍ ነው የምፈልገው ቢያንስ ራት በልተ አልበላም እባክሽ ምግብ ከምበላ ምን አለ አሁን ትንሽ ባርፍ በቃ ትንሽ ልተኛስ በጣም ደክሞኛል እሺ በቃ የሆነ ነገር ሆኖ ነው ጓደኛዬ፣ እንጂ እንደዚህ እሷን ስምን ብዬ ነው የምነግረት። ወዴት ነው? ወደ ስራ ነዋ፣ ሌላ ወዴት ሄዳ ለዚህ ደግሞ እንዴ ቢያንስ ደህና ዋይ እንኳን ሳትለኝ የምትሄደው? እሺ ደህና ዋይ። አሁን ደሞ ዝም ብለ እየወጣ ማታም እንደዛ ጠይቅሽኝ አይደለ? ምንም አልሆንኩኝም አልኩሽ። በቃ ስራ ነበረብኝ፣ ስራ በዛብኝ፣ ደከመኝ፣ እራስ አልበላ ተኛው። አሁን ደግሞ ሰዓት ረፍቶብኛል፣ ወደ ስራ እየሄድኩ ነው። ይሄ የማይመስል ነገር ነው

ሁሌም ማር ሲነሳ ፌክ ነው፣ የስኳር ነው የምትሉ፣ እንደውም አንዳንዴማ ማሩን ይቀምሱና ሲጣፍጣቸው ኦ ይሄ የስኳር ማር ነው ይላሉ። በፍጹም ማር ሁሌም ጣፋጭ ነው። ሆኖም አንድ ማር ከሌላው ማር በተለየ ቃና ሊለያይ ይችላል። አንዱ የንጹህ ማር መለያው ግን አለመቆራረጡ ነው። ልክ እንደዚህ። ይህኔ ግን ከሌላው ለይት የሚያደርገው ለጉሮሮም አይከብድም ወለል ብሎ የሚገባ ንጹሕ ዳኑ ማር ነው። ዳኑ ማር በ913841554 ደውሎልን ንጹህ ማር አገኛላችሁ። ለሌሎች ደግሞ እንዲደርስ ሼር ኮፕኒንክና ፎሎ አድርጎ አድራሻችን ቤተል አየር ጤና ታክስ ሚያዣ መዲና ህንፃ በዋናው መግቢያስ ያገኙናል።